በምስሉ ላይ የምትመለከቱትን አይነት የደም ስር እብጠት አጋጥሞት ያውቃል? በጊዜ ካልታከመ ለጎንዮሽ ጉዳቶችስ እንደሚያጋጥም ያውቃሉ? ዛሬ ስለ ቫሪኮስ ቬን ወይም ደግሞ የደም ስር እብጠት ብለን ስለምንጠራው ጠቃሚ መረጃዎችን ይዘንላችሁ ስለመጣን ይህን ቪዲዮ ለሌሎች ሰዎች ሼር ማድረገውን አይዘንጉ። ቫሪኮስ ቬን የምንለው የህመም አይነት በማንኛውም የሰውነት ክፍላችን ቬኖች ወይም ደግሞ የደም መልስ ስሮች ሊከሰት የሚችል የደም መቋጠር ነው። ነገር ግን በአብዛኛው ጊዜ የሚከሰተው ወይም ደግሞ የሚፈጠረው እግር አካባቢ ነው። ለዚህም እንደ ምክንያት የሚጠቀሰው ለረጅም ጊዜ መቆም እና መራመድ በታችኛው የሰውነት ክፍል ላይ ጫና ወይም ግፊት በመፍጠሩ ነው። ይህ የደም መልስ ቫልፎች በአግባቡ በማይሰሩበት ጊዜ ከእግር ወደ ልባችን መመለስ ያለበት ደም እግራችን አካባቢ በሚገኙ ስሮች ላይ ሲጠራቀም ወይም ይህ ደም ወደፊት መሄድ ሲገባ ወደኋላ ሲመለስ የሚፈጠር ነው። ሙሉውን ለመመልከት ሰብስክራይብ ያድርጉ።